በስማም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። መስከረም በሰላሳ በችቀን ቅዱስ አፍታ አዙሲ አረፈ። ይህም ቅዱስ መስተጋሪ ሲሆን ራሱን እንደ ውድ አደረገ። እርሱም በስጉር ይጸልያል ይጾም አለም በሰው ፊት ግን ምንም ምን አይጸልይም አይጾም። በየጧት ሁሉ የሚመገቡን የዛረሰሬ አድርጎ በሰው ፊት ያዳምጣል። በሚችል ጊዜ ግን ከወንድሞች መነኮሳትታል ምንም ምን አይቀምስም። አበብኔቱ አባይ ሳቅና መነኮሳት ሁሉ ከስራው የተነሳ ይደንቃሉ። ይህንም ልማዱን ሊያስጥሉት ይሻሉ፣ ነገር ግን ልቡን እንዳያሳዝኑት ያስባሉ። አንዲት ዕለት የገዳማቸው በዓል ሆነ። አበብኔቱ አባይ ሳቅም መነኮሳቱ እንዲህ አላቸው። ቅዱስ ቁርባን ከመቀበሉ በፊት እህል እንዳይቀምስ አባ ሳሌ ሲንጠብቁት አላቸው እነርሱም ጠበቁት። የሚበላበትም ጊዜ ሲደርስ ከእነርሱ ሊሌው ደደ መነኮሳትም ከለከሉት። እርሱም በረሃብ እንዳልሞትና በእናንተ ላይ በደል እንዳይሆንባችሁ ልቀቁኝ ብሎ ጨወባቸው። ባልተውትም ጊዜ በዚያን ወቅት ቆቡን ከራሱ ላይ አውልቆ እመቤቴ ማርያም ሆይ ከእኚ መነኮሳት ይጫደኝ ብሎ የቤተ ክርስቲያኑ ግድግዳ በቆቡ ወጣበት። ከንሳው ተሰንቆለት በዚያ ወጡቶ ሄደ። ለግርግዳው ግን ተመልሶ ቀድሞ ሆነ። የተሰበሰቡትም ይህን ድንቅ ታምር ባዩ ጊዜ ሶስት መቶ ጊዜ ግራይ ላይ እያሉ ጮሁ። በዚያም ጊዜ ወድቀ ወድካ ገኛት በጣላቱ ምክር በቤተክርስቲያን ውስጥ አኖሯት። ድጉያንንም በመፈወስ ከእርሷ ብዙ ተአምራት ተደረገ። ሊቀ ጳጳሳቱን በሰማ ጊዜ ከእርሷ ሊባረክ ወደ ያችን ቆብ ሊወስዳ ፈለገ። በየጊዜው ሲወስዳ ወደ ቦቷ ወደዚያች ገዳም ተማለሳለች ትመለሳለች። እንዲህም ሶስት ጊዜ ሆነ። ከዚህ በኋላ ወሰዱን ተዋል። ከብዙ ወራትም በኋላ እንደ ዛሬው ሁሉ በእጭቅን አፋስ አሉዚ በዚሁ ገዳም ባረፈበት ቦታ ተገሶ ተገኘ። በክብርም ገንዞ ቀበሩ። ለእግዚአብሔር ቅዱሳኑ በጻድቃን በሰማዕታት በከበሩ ደጋፎች መላእክት ልመና ይማረን። በነቢያትም በሐዋርያትም ይልቁንም አምላክን በወለደች በድንግልና ጋ በድንግልና በጸነች በክብርት እመቤታችን ማርያም አማላጅነት ይማረን። በረከታቸውም ከእኛ ጋር ይሁን።